አሁንዋዊ የዓለም ነባራዊ ሁኔታን ማዕከል ባደረገ መልኩ መጓዝ ጊዜው የሚጠይቀው ጉዳይ ነው። እኩል መፍጠን፣ ከፍ ሲልም ልቆ መገኘት ሀገርን ከልዕልና ደጅ ያደርሳል። ይህ አካሄድ እንደ መሻገሪያ መንገድ የሚመለከተው የመደመር መንግሥት ሁለንተና የብልጽግና የተረጋገጠ ሀገርን እውን ለማድረግ እኚህ ቁልፍ ሂደቶች አሻጋሪ ናቸው ብሎ ያምናል። የመደመር መንግሥት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው ክሪቲቪቲ ነው። ሁለተኛው መፍጠን ነው። ሦስተኛው ማብዛት ነው። ሀገር በእነዚህ አውዶች ከዓለም ነባራዊ ሁኔታ ጋር ምሳሌ ምሳሌ ተጓዘች እንደሆን ተገዳዳሪነቷን ከፍ ከማድረጉም በላይ የአዲስ እሳቤ ባለቤት ያደርጋታል። ታዲያ እኚህን ቆልፍ ሂደቶች እንዴት እንተግብር? የመደመር መንግሥት እንዲህ በይናቸዋል። ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር፣ ብዙ ስንሮጥ ከነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ይህ ሲባል ነገሮችን የድረስ ሲድረስ አድርጎ መከወን እንዳልሆንም አጽንኦት የሚሰጠው የመደመር መንግሥት ለትውልድ ተሻጋሪ ወረት ለማኖር ከፍጥነትና ፈጠራ ማብዛትን ባሻገር ጥራት ላይ ትኩረት ያደርጋል። በዚህም ያሉ እድሎችን እንደበጎ በጎ በመጠቀም ተሻጋሪ ወረቶችን ማከማቸት ዋነኛ ግቡ ይሆናል። ኳንቲቲ ኦፖርቹኒቲ ነው። ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት እንጠቀምበታለን። ለምሳሌ ኮሪደር ስንጀምርና ዛሬ አንድ አይደለም የኳሊቲ ቴስታችን ከጊዜ ወደ ጊዜ እየተቀየረ መጥቷል ማለት ነው። እና ብዙ በመፍጠር ብዙ ለመፍጠር በመፍጠን ነው ጥራትን የምናረጋግጠው የመደመር መንግስት በእነዚህ ህሳቢዎች ዙሪያ የሚያጠነጥን ይሆናል። መነሻን መመልከት፣ አሁናዊ ዓለምን መረዳት ለሚታለመው ሁለንተናዊ ብልጽግና ደጀን በመሆናቸውም በዚያ አውድ መጓዝ አጋዥነቱን ያጎላዋል። ወደኋላ አልፎ አልፎ ማየት አስፈላጊ እንደሆነ ሁሉ ዛሬን በትክክል ለመረዳት ምንድን ነው አሁን ያለንበት ሁኔታ የቆምንበት ባህል፣ እምነት፣ እሴት፣ ተቋማት እንዴት ተፈጠሩ? በምንስ መንገድ አድገው ዛሬ ላይ ደረሱ? የሚለውን ጉዳይ በቅጡ መመርመርና ማወቅ ይጠይቃል። ስለዚህ ሂደት አስረጂ ስናነሳ ደግሞ ይህን ማብራሪያ እናገኛለን። የዛሬ ውሳኔዎች፣ ድርጊቶች፣ ትልሞቻችን የሚፈቱበት መንገድ ምን አይነት ነገር ሊፈጠር እንደሚችል ሙሉ በሙሉ እንኳ ባይሆን ከሞላ ጎደል ግንዛቤ እንድንይዝ ያስችላል። አብርሃም ሊንከን ስለ ወደፊት ጊዜ ሲጠየቅ the best way to predict your future is to create it ይላል። ስለ ነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው፣ ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። ዛሬን የተጋሱ ለነገው መደላድል ከመፍጠሩም በላይ ወረታ አኑሯል። ጊዜውን በዋዛ ፈዛዛ ያሳለፈ እድሉን የሚያባከነ ደግሞ በተቃርኖ ይውላል። ይህ እንዳይሆን ነገሮችም እንደ አዲስ እንዳይጀምሩ የመደመር መንግሥት ቁልፍ ሂደቶችን ልክ እንደ ቀደምት ስልጣኔው በመፍጠን መከወን ተገቢ ይሆናል። ከተሜነት፣ ሰብሰብ ብሎ መኖር፣ ድንጋይ መቆርቆር፣ መትጋት በተላጠ እጅ ከሺህ ዓመት በኋላ የሚታይ ቅርጽ ለእኛ መተው አለበት እጁ ሳይላጥ ለበርካታ ሰዓት ሳይፈጋ ለትውልድ የሚታይ ነገር ማቆየት አይቻልም። ይህን በሁሉም ስልጣኔዎች ማየት ይቻላል።